ሰውዬ ግን ወይ ታሟል ወይ ሰክሯል። እንደዚህ ያንጦለጦለህ ያንቀለቀለህ የሀይሚ የጥፊ ትንሽ በረድ ያደርግልሃል ብዬ ተስፋ አደርጋለሁ። በሀይሚ ሕይወት ላይ በማያገባው ገብቶ ልክ እንደ መሽክር ተጣብቋል። ፋት አኳላቴን ቤተሰብ አለ። ስሟን ስም እየሰጠ ስሟን እያጠፋ ባለባት ችግር ላይ ሌላ ተጨማሪ ችግር ነው የሆነባት። አቶ ሄኖክ መጀመሪያ ተረጋጋ። የሰውን ስም ዝም ብለህ ማጥፋት ጥሩ አይደለም። ቤተሰቦቼ በመጀመሪያ ሰላም እንዴናችሁ? ትናንትና አልነበርኩኝም። እንግዲህ ሻንጣ ተይዞ ቤት እስከ መግባት ተደርሷል። ቪዲዮ አልሰራሁበትም። ዛሬ ሙሉ ቀን አልነበርኩኝም። ብቻ ናፍቃችሁኛል፣ በአጠቃላይ ማለት ነው ዛሬ እንግዲህ ብሩኬ በፍጽ ቻናል ላይ እንደዚሁም ሀይሚ ደግሞ በሄኖክ ሰው ነው ብላ አክብራ ያው ጠሪ አክባሪ ተጠሪም ደግሞ ጠራው ሰው ጋር ሴት ያው ተመሳሳይ ነው። አክብራው እሱ ጋር ድረስ ሄዳ እሱ ግን የሰጣ ስም የሚናገረው ነገር በጣም ነው ግራ የሚያጋባ። ይሄ ልጅ ወይ በሀይሚና በብሩኬ ሕይወት ላይ ቀንቷል፣ ወይ ሰክሯል፣ ወይ ታሟል ምንድነ የሆነው እስከምል ድረስ ብቻ ከመጀመሪያ ጀምሮ እስከመጨረሻ ከቪዲዮ ሁሉ ያስደሰተኝ የሀይሚ እየጥፊ ነው። አንዳንድ አንድ ጊዜ እኮ እንደዚህ ተነግሯቸው አልገባ ላላቸው ሰዎች በማያገባቸው ገብተው ለሚያቦቁ ሰዎች እንደዚህ በጥፊ እንዲገባቸው ማድረግ ጥሩ ነው ብዬ ነው የማስበው፣ እንደኔ ማለት ነውና። እንግዲህ ሀይሚዬ ከቴዲ ጋር እንደምትኖሩ አስመስሎ ነበረ ሲናገር የነበረው ልጇ ልፋታ ላይ ስትል፣ እንዴት ይፋታሻል አብራችሁ እየኖራችሁ አለ። ይሄ ማለት ምንድን ነው መልክቱ? ከሱ ጋር ነው የምትኖሪው፣ እንደዛ ነገር ነበር መልክት ሲሰጥ የነበረው። አንተ ሲጀመር ምን አገባ በማያገባ ገብተ። ሲቀጥል ሀይሚ መብቷ ኮ ነው፣ ብሩኬን የፈለገችው መጠየቅ መብቷ ነው። ይሄ ህይወቷ ነው። በህይወቷ ላይ ጠይቃ መረዳ፣ ከብሩኬ የምትፈልገው ነገር ካለ ያለፈም ህይወት ይሁን ያሁን ሲሆን ህይወት የሚሆን መብቷና መብቷ። አንተ ምን ቤት ነህ? በድሮ ህይወቱ አይመለከትሽም ከብሩኬ ጋር ለመለያየት ሰበብ ነው የምትፈልጊው ምናምን የምትለው ምንም አይመለከተም። ሲጀመር ብሩኬ ራሱ ባለቤቱ እንደዚህ እንደ አንተ ደረቱን ነፍቶ አልተናገራትም። ገባህ አይደለ? ሲቀጥል አንተ የጠራትኝ ሀይሚን ምን ለማለት ነው? ለመሳደብ ወይንም ደግሞ ክብሯን ዝቅ ለማድረግ፣ ስም ያለ ስሟ ስም ሰጥተ ስሟን ማጥፋት ከቴዲ ጋር አብራ እንደምትኖር አብራ እንደምታሳልፍ አድገህ አስመስለህ ማውራት ኦር ደግሞ የብሩኬ የድሮ ህይወቱ ስለሆነ መናገር ስለማይፈልግ አይመለከትሽም፣ ሰበብ ፈልገሽ መለየት ሰበብ ፈልገሽ ነው መለየት ከፈለግሽ ቀጥታ ተናገሪ ብለህ እንደዚህ ለመናገር ነው? ሀይሜን መጀመሪያ የጠራትኝ? ሲጀመር እሷ ናት አንተን ሰው ብላ መምጣት አልነበረባትም። ገባ አደል? እሷ እንደምታቀው ሰው ተወዳለች፣ ታከብራለች። የብሩኬ ጓደኛ ነው ብላ አክብራ መጣችኝ። ገባ አደል? አክብራ ስትመጣ ደግሞ አንተ የምታወራውን ነገር ማወቅ መቻል አለብን ነው ወይንስ ደግሞ ጠጥተህ ቅመ ኦር ሰክረህ ነው የመጣው? አልገባኝም የምር እኔ ፍላጎቱ ራሱ ግራ እያጋባኝ ነው የዚህ የልጅ ማለት ነው፣ ማጣላት ይሁን ሀይሜን ማበሳጨት ይሁን ሀይሜና ብሩኬን ማላየት ይሁን ስራ አልገባኝም። በመጀመሪያ ብሩኬን በርታ፣ ጎበዝ፣ ደብድበው ሂድ፣ እንደዚህ በለው ትላለ። ሲቀጥል እዚህ ሀይሜ ጋር ደግሞ መጥተህ ሙሉ ለሙሉ ጥፋተኛ እንደሆነች ባለፈ በብሩኬ ህይወት ላይ ምንም እንደማይመለከታት ነው መልስ እየሰጠህ የለው። ልክ እንደባለ መብት፣ ልክ የብሩኬን ቦታ ወክለህ እንደምታወራ አይነት ሰው ነው ሆነ ስትመልስላት የነበርከው በመጀመሪያ አንመለከተም ይሄን ማወቅ አለብህ ገባ ገደብህም ማለፍ የለብም አንዳንድ ጊዜ ሰዎች በርስ ከፍቱላችሁ ሰተት ብለው ጓደም ወይ ተክፍ ድረስ መግባትን ይፈልጋሉ እንትስ አይደለም አቶ ሄኔ ተብዬ ማለት ነው በመጀመሪያ ምን ማውራት እንዳለብህ ራስን አረጋግጠ እወቅ በጣም የሆነ የህፃን አስተሳሰብ ነው ያለ ገባ አይደል እንደውም እኔ ሀይሚዬ ስለሆነች ነው እንጂ ጥፊ ብቻ አይደለም ላንተም ይገባል ሌላም ነገር ይገባል እንደምታደርገው ነገር ሲቀጥል ፍጼ ደግሞ የመናገር ሞራል የለም። ፍጼ ሲጀመር ዛሬ ብሩኬን ይዞት መጥቷል። በእርግጥ ብሩኬም አሁን አስተሳሰቡ ነገሮቹ ልክ እንደ ሄኖክ ተመሳሳይ ሆኗል። ቤተሰብ የምሬ ነመላችሁኝ እና ያው እየተናገረ ነበረ ለፍጼ ሀይሚን አደራ ሰጥቼሃለሁ። እኔም ደግሞ ልጁን ማረግ ያለብኝን ማረግ አለብኝ። ሀይሚን ልታከብረ ግዴታዋ ነው፣ እኔ ላከብራት፣ መከባበር አለብን እያለ ነበር ብሩኬ። እዚህ ጋር በነገራችን ላይ መከባበር ራሱ የሚመጣው ከመግባባትና ከድርጊት ነው። ሰው አዋሉን ድርጊቱን አይተ ነው ልታከብረው የምትችለው አልባሌ ቦታ የሚውሉ ሰዎችን ልታቀብራቸው አትችልም። ይሄ ማለት አንተን ወይም ሀይሚን እየነካው ሳይሆን እዚህ ጋ ቀላል እኮ ነው። ለሀይሚዬ ማስረዳት ያለብን ቀስ ብላይ ተረጋግተ ብታስረዳት ምንም ነገር አይፈጠርም። ሀይሚ ጋ ያለውንም ደግሞ ጠይቀ በርብረ ማወቅ ትችላለህ። ማለት አንተ አእምሮ ውስጥ የተቀረጠ ያሰብኸው ነገር ስላለ ማለት ነው እና ግን የዚህን ያህል ደረጃ ልጁ ምንም ነገር ባድረገው ምንም አይመጣም። አይመለከታችሁም። በጉልበቴ ወጣዋለው የሚል ነገር የለም። ኢትዮጵያ ላይ ኮ ህግ አለ እንዴ ሀይሚዬ። እሱ መክሰስ ማሳሰር ትችላለች፣ እሱ ደግሞ አንተን መክሰስ ማሳሰር ይችላል። ይህን ሁሉ ጉዞ ግን ከምትሄዱ ከምትጓዙ ኖርማል ቀለል አርጋችሁ ህይወታችሁን ተነጋግራችሁ መፍታት የምትችሉት ነገር ነው። እንደዚህ ያህል የምታጋንኑት የምታካብዱት ነገር የለም ብዬ አስባለሁ። እኔ እንደ ራሴ ማለት ነው። ልጁም ምን ያህል ድፍረት እንዳለው አላቅም። ትናንት ሻንጣውን ይዞ ቤት ድረስ መጥቷል። ቪዲዮ አልሰራውበትም። ግን እኔ የምላችሁ ነገር ቢኖር ምንም እንኳን የንግግር ስራ ቢሆንም ማለት ነው ክብርን የሚነካ ንግግሮችን ባትነጋገሩ። በተለይ ለሄኖክ የሚሰጠ ወይም ሄኖክ የሚናገራቸው ቃላቶች ቀላል አደለም። የሰውን ስም ዝም ብሎ በአደባባይ ማጥፋት ይሄ እኔ ኖርማል ነው ብዬ አላስብም። ለሀይሜ የተናገራቸው ቃላቶች ማለት ነው። ሲቀጥል ሀይምዬ ያው አንድ ጥፊ አቅምሰዋለች። በደገመችው ሁላ እያልኩ ነበር። ቤተሰቦቼ የብሬ እንደምላቸው ስለናደደኝ ነው ከንግግሩ ምናምን አንጻር ማለት ነው። እኔ ሰው ምናምን የምጠላ አይነት ሰው አላለውኝም። ግን አንዳንድ ጊዜ ክብር የሚባል ነገር አለ። ሰው ልጅ ስታከብሩት ነው የሚያከብራችሁ፣ ስትወዱት ነው ሊወዳችሁ የሚችለው። ኖርማሊ ልትወዱት ትችላላችሁ፣ ግን ደግሞ ስራቸው ነው ሊያስከብርም ሊያስወድድም የሚችለው። ስለዚህ ሄኖክ መጀመሪያ ራስን በሰው ሕይወት ውስጥ ገብተህ እኔ ነኝ ወሳኝ እኔ ነኝ ቆራጭ ፈላጭ ብለህ ራስህን እንደ ባለቤት አድርገህ ማውራቱ ቢቀርብህ እንደኔ ማለት ነው።